አዲስ አበባን እያስጨነቃት ያለው አስፈሪ ተግባር። ማሳሰቢያ፣ የዛሬው ፕሮግራም እጅግ ጠቃሚ መረጃ ስለሆነ ለጓደኞቻችሁ፣ ለቤተሰቦቻችሁ እንዲሁም ለጎረቤቶቻችሁ በመላክ ከዚያ አስከፊ ተግባር እንዲጠነቀቁ እርዷቸው። ይህ በመቃብር አፈር የሚሰራው አፍዝዝ አደንግዝ ብዙ ሰዎችን ስልካቸውን፣ ገንዘባቸውን እየበላ ይገኛል። ባንክ ድረስ ሄዳችሁ ሁላ ገንዘብ አውጥታችሁ እንድትሰጡ የሚያደርግ አደገኛ ስራ ነው። ይህንን ድርጊት አንዳንዶች በጠንቋይ የሚተበተብ ክፉ የመናፍስት ስራ ነው ይላሉ። ሌሎች ደግሞ ድግምት፣ መተት፣ ገለመሌ ሰርቶብኝ አፍዞኝ አደንግዞኝ የምትሉት ነገር ሚስጥሩ መርዛማ ረቂቅ ህቡ የእጽዋት ውጤቶች እንጂ ሰይጣን ስንት ስራና የራሱ አጀንዳ ያለው ከኪስ አውላቂ ሌቦች ጋር ተስማምቶ በያውራ ጎዳናው ኪስ የሚያወልቅበት ምክንያትም ህግም የለውም ሲሉ ይደመጣሉ። አስከትለውም የማታውቁትን አትጨብጡ፣ በጭራሽ እንዲነካችሁም አትፍቀዱ፣ ስትገቡ ስትወጡ ጸሎት አድርጉ፣ በሚልም ማስጠንቀቂያቸውን እየሰጡ ነው። ወረቀቶች ላይ አይሆኑት ቃላት ተጽፈዋል፣ በውስጣቸው የእጽዋት ውጤቶች አሉት። ጥቅሎቹ ሲከፈቱ ከወረቀቶቹ ያሉ ብናኝ ነገሮች አሉት። እና በአንድ አጋጣሚ በመንገዳችሁ ላይ የሆኑ ሰዎች የሆነች ሴት ልጅ የሆኑ እናት የሆኑ አባት ወይንም የሆነ ጎረምሳ ይህችን ስልክ ቁጥር በመደወል ልትተባበረኝ ትችላለ ወይ? ለሀገሩ ለመንደሩ አዲስ እንግዳ ሰው ነኝ፣ ወይ ደግሞ ለማስተዛዘን የታመመ የጨነቀው በመምሰል ይጠይቋቸው ይሆናል። እናንተም ጥቅል ወረቀቱን ተቀብላችሁ ልትደውሉ ስትሞክሩ በአይን የማይታዩ ብናኝ ነገሮች በአፍንጫችሁ ወይ በሰውነት ቆዳችሁ ባሉ ቀዳዶች ገብተው አቅላችሁን፣ ቀልባችሁን ወይም የወትሮ ንቃታችሁን የወስዱባችሁና አይደለም ብራችሁን፣ ሞባይላችሁን፣ ባንክ በአደራ ካስቀመጣችሁት ጥሪታችሁ ሁሉ እንኳችሁ ብላችሁ ባዶ እጃችሁን መቅረታችሁ ነው። እና የዛሬው ፕሮግራሜን በዚህ ላይ በማጠንጠን ተጠንቀቁ ልንላችሁ እና ስለ ሁኔታው በደንብ ላብራራላችሁ መጥቻለሁ። በተለይ ሴቶች እህቶቻችን፣ ነገሩ ከመጣ በቁስ ነገር መፋታታችሁ ጥሩ ይመስለኛል። ምክንያቱም አካለ ስጋችሁን የሚቃርሟችሁ አሉና፣ የት ማን፣ እንዴት እንደደፈራቸው ሳያውቁና ሳይረዱ ተደፍረው ለሪፖርት ቢሮ የመጡ እህቶች ብዙ ገጥሞኝ ያውቃሉና ነው። ወደ ዛሬው ፕሮግራማችን ከማለፋችን በፊት ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። እርግጠኛ ነኝ እኔም እናንተም ላይ በተለያየ አጋጣሚ ዘረፋ የተፈጸመባቸው ሰዎች ሲናገሩ ይህንን ሰምተናል። አፍዝዘውኝ አደንዝዘውኝ ዘረፉኝ። ራሴን ያወቅኩት የማላውቀው ሰፈር ላይ ነበር። ራሴን ሳውቅ ምንም አይነት ነገር የለም። ወርቄን፣ የአንገት አብሌን፣ ብራስሌቴን፣ ቀለበት አውጥቼ ስሰጣቸው ምንም የማውቀው ነገር አልነበረም። ይህ ዘረፋ የተፈጸመባቸው ሰዎች በድንጋጤና በሀዘን ተሞልተው ከዘረፋው በኋላ ራሳቸውን ሲያውቁ የሚናገሩት ነው። ታዲያ ይህ አፍዝዝ አድንዝዝ ለመሆኑ ምን ይሆን? አስገራሚው ነገር ከሰሞኑ መጋለጥ ጀምሯል። አፍዛ ደንግዙ የጀርባ ምስጢሩን ዛሬ በሰፊው እንመለከታለን። ከአመታት በፊት የአሜሪካ መገናኛ ብዙሃኖች እንዲህ ባሉ ዘገባዎች የተሞሉ ነበሩ። ከአመታት በፊት እንዲህ አይነቱ አጋጣሚን የሚናገሩ ሰዎች በአገር አሜሪካ እየተበራከቱ መምጣታቸው የመገናኛ ዘገባዎችና የፖሊስ ሪፖርቶች በስፋት አመላክተዋል። የዚህ ሰለባ የሆኑ ሰዎች በተደጋጋሚ አንድ ዓይነት ነገር ይናገራሉ። በየመንገዳቸው ሲሄዱ የተጣጠፈ ዶላር ወድቆ ያገኛሉ። ዶላር አይቶ ማን ሊያልፍ? ዶላር አግኝተው የተጠቀለለውን ሲፈቱ፣ ከዚያ በኋላ ራሳቸውን አያውቁም። ሁሉም የሚናገሩት ይህንን ነው። ዘረፋው ከተፈጸመባቸው በኋላ ከሰዓታት በኋላ ነው ወደ ራሳቸው የሚመለሱት። ታዲያ በሀገር አሜሪካ በየመንገድ ተገኝቶ እንዳይታለፍ በውስጡ ሚስጥርን ጠቅልዶ የተጣለው ነገር የአሜሪካ ዶላር ሲሆን በውስጡ ሰዎች እንዲፈዙና ራሳቸውን እንዲስቱ የሚያደርግ አንዳች ጉድ የሚያስብል ነገር በምርመራ ከዶላሮቹ ላይ ፖሊስ እንዳገኘው ይፋ አድርጓል። ማወቅ ደግነውና ለረዥም ጊዜ ጥያቄ የሆነባችሁ ይህ የአፍዝ አደንግዙ ክስተት ዛሬ ምላሹን እንዲያገኝ ራሳቸውን ከጥቃት እንድትከላከሉ ሊያስተምር የዛሬው ዝግጅት ይህንን ይዞ ብቅ አለ። ፖርሰንና ባለቤቷ የዴክስ ነዋሪው ሲሆኑ በዳላስ ቴክሳስ የሚካሄደውን የስራ ጉባኤ ለመታደም በዕለተ እሁድ ከሁለት ልጆቻቸው በጋራ ወደዚሁ እያቀኑ ነበረ። በመንገዳቸው ላይ ሃይዌይ ሰቨን የሚባለው አካባቢ ወዳለው ማክሎላንድ ከመሬቱ ላይ አንድ ነገር ትመለከታለች። ተጣጥፎ የወደቀ ዶላር ነበረ። ሳታን ገራግር አንስታው ወደ ውስጥ ዘለቁ። ነገር ግን ልክ ከ10 ደቂቃ በኋላ ሰውነቷ ድንዝዝ ድግዝዝ ማለት፣ ማውራትም ሆነ መተንፈስ አቅቷት ራሷን አንስታ ወደቀች። ብቻዋን አለመሆኗ ጥሩ አጋጣሚ ነበር እና ወዲያውኑ በፍጥነት አፋፍሰው ወደ ሆስፒታል ወሰዷት። አጠቃላይ የደም ምርመራ ተደርጎላት ውጤት ሲመጣ ግን እጅጉን አስደንጋጭ ነበረ። ውጤቱ ላይ ሬኒ አደንዛዥ እጽ እንደተጠቀመችና ራሷን የመሳቷ ምክንያት ወዲያውኑ አፍዝዞ የሚያደነዝዝ አንዳች እጽ ወደ ውስጧ እንደገባ አረጋገጠ። ስላለፈችበት ክስተትም በማኅበራዊ ትስስር ገጿ ካጋራች በኋላ በመቶ ሺህ የሚቆጠሩ ሰዎች መረጃዋን በመጋራት ተነጋገሩባት። ክስተቱን በተመለከተ ከግሬስ ታይምስ ጋር ባደረገችው ቃለ መጠይቅ ላይ ሁኔታውን ስትገልጽ፣ በእግሬ እየተራመድኩ ወደ ውስጥ ስገባ ዶላሩ መሬት ላይ ተጥሎ ነበር፣ ምንም ግራና ቀኝ ሳላስብ ነበር ብድግ ያደረግኩት፣ ትላለች። በቅርበት ወደሚገኘው ደሴት ቶማስ ሆስፒታል አምርተው የደም ውጤቷ ለራሷ ለመሳቷ ምክንያት የሆነው የሚያደነዝዝ ሐሺሽ በደሟ ውስጥ መገኘቱ ተረጋገጠ። ይህንን ተከትሎ ባልና ሚስት ለዚህ ሁሉ ነገር ምክንያት ነው ሲሉ ከመሬት ሊያገኙትን ዶላር አስቀምጠዋል። ይህንን መነጋገሪያ የሆነ ክስተት ተከትሎ የተለያዩ የጤና ባለሙያዎች አስተያየት ሰነዘሩ። አስተያየታቸውን ከሰጡ ባለሙያዎች መካከል አንዷ በባንደርሼል የህክምና ተቋም የማደንዘዣ ሕክምና ተቋም ፕሮፌሰር የሆኑት ዶክተር ሬኒካ ዶናልድ አንዷ ናት። ስለ አጋጣሚው ስትናገር ዶላር ውስጥ የተጠቀለለው በቀጥታ በቆዳ ንክኪ ብቻ በዚህ ደረጃ ጥቃት የሚያደርስ አይደለም የሆነ ነገር ምናልባት ሪኒ ብሩን ካነሳችውና ከብር ውስጥም አደንዛዥ እጹ እጇን ከነካው በኋላ ወይ አፍንጫዋ ወይ ዓይኗን በማንኛውም አጋጣሚ እነዚህን የአካል ክፍሎቿን ከነካች ምናልባት በአፍንጫዋና በዓይኗ ይህ አደንዛዥ እስ ከገባ ወዲያው ምናልባት ሊያደነዘዛት እንደሚችል ነው ሁኔታዎች የሚገልጹልን ብላለች። በዚህ ሀገር ብቻ በሀገር አሜሪካ ሌላ ከተማ ውስጥ የዚህን ዜና አነጋጋሪነት የሚያጋግድና ጆሮን ወደዚህ የሚስብ አንድ ተጨማሪ ክስተት ተከሰተ። ክስተቱ ያጋጠመው በሀገር አሜሪካ በቴን ግዛት ነበረ። የቴኒስ ግዛትም ሰዎች ተጠቅልሎ የተገኘውን የዶላር ኖት ቢመለከቱ እንዳያነሱ ማስጠንቀቂያ ጭምር እስከ መስጠት ደረሰ። መሬት ላይ የወደቀ የዶላር ኖት ስትመለከቱ ከማንሳታችሁ በፊት ሁለቴ ልታስቡ ይገባል። በፍጹም እንዳታነሱት በማለት ማስጠንቀቂያ ያዘል መልእክታቸውን የሚያስተላልፉት በቴኒስ የሚገኙት የፔሪ አስተዳዳሪ ኒኮ አልም ናቸው። በአንድ ወር ብቻ በርካታ ሰዎች ተመሳሳይ ጥቆማ መስጠታቸውን አክለው በጋዜጠኞች መግለጫቸው ገልጸው፣ የከተማው አስተዳዳሪ ኒው ዊክ በከተማው ላይ የሚገኙ የተለያዩ የነዳጅ ማደያዎች እንዲሁም በከተማው ትልቅ መናፈሻ ውስጥም ይህ በውስጡ አፍዛ ደንግዝ አደገኛ እጽን የያዘው የተጠቀለለ የዶላር ኖት እየተጣለ መገኘቱን በመግለጽ ሕብረተሰቡ ራሱን እንዲካላ አደገኛ ነገር እንዲቆጠብ በተለይ ልጆችን ስለ ሁኔታው ለማስተማር ራሳቸውን መጠበቅ እንደሚኖርባቸው በተለያዩ የማህበራዊ ትስስር ገጾች ላይ መልእክቱ አሰራይቷል። ከሁሉም የተለየውና ነገሮችን ፍንትው አድርጎ ያጋለጠው አጋጣሚ ደግሞ በፈረንጆቹ አቆጣጠር 2022 ዓ.ም ተመረጥ በጁን 22 የተከሰተው ክስተት ነበረ። ኤሪኒ ቢችን ለመጎብኘት የመጡት ቤተሰቦች ሰብሰብ ብለው እየተዝናኑ ባሉበት አጋጣሚ አንድ አስፈሪ ክስተት ገጠማቸው። አያት ሬኒ ተርነር ልጃቸው የልጅ ልጃቸውንና የልጃቸውን ሚስት ያካተተ ሀገርን የመጎብኘት ሽርሽር ላይ ባሉበት ነበረ። ይህ አጋጣሚ የተከሰተው ከመሃላቸው አንዱ የሆነው የ13 ዓመት ታዳጊ ህፃን አንድ ነገር ከመሬት ላይ ይመለከታል። የአንድ ዶላር ኖት ነበረ። ለማንሳት እየሮጠ ሲሄድ የተመለከተችው እናት ከሱ ቀድማ ዶላሩን በማንሳት ቅርብ ካለ ጠረጴዛ ላይ ያስቀመጠችው በዚህ መሃል ስለ ዶላር እየተነሳ ያለውን የአደንዛዥ እፅ ጉዳይ በወሬና በዜና የሰማው አባት ዶላሩን እንዳትነካው በማስጠንቀቂያ ቀስ ብሎ በአንዳች ነገር ከፈት ሲያደርገው በውስጡ ነጭ ዱቄት መሳይ ነገር እንደተጠቀለለ ተመለከተ። በድንጋጤ ደርቀው የቀሩት ቤተሰቦች በአፋጣኝ በቦታው ላለ የሲኩሪቲ ባለሙያ ነገሩን ካሳወቁ በኋላ ፖሊስ በፍጥነት ወደ ቦታው መጣ። ነጭ ዱቄት መሳይ ነገር በውስጡ ተበትኖ የተጠቀለለውን የዶላር ኖት ያገኘው ፖሊስ በፍጥነት ወስዶ ምርመራ አደረገበት። አዎ ዱቄቱ የአሰላቢ አደንዛዥ እጽና አፍዝዝ የሆነ እጽ ነበር፣ እጅግ አደገኛ የሆነው ሴታሊየን የተባለው እጽ። ይህንን ዶላር ማንና ለምን ቱሪስቶች ወደሚበዙበት ቦታ ጣሉ የሚለውን ለማጣራት ፖሊስ ሙከራ ቢያደርግም ሙከራው ያልተሳካለት ቢሆንም በቦታው ላይ ምንም አይነት የደህንነት ካሜራ ስላልተገጠመ ምንም አይነት መረጃ ለማግኘት አልተቻለም። እኚህ የነገርኳችሁ ታሪኮች ሁሉ እጅግ ከብዙ በጣም በጣም ጥቂቱ ናቸው። አንዳንዶች ዶላር በሚታይ ቦታ በመኪና ፓርኮች አካባቢ ሆን ተብሎ እንዲቀመጡ ተደርጎ ብዙዎች በርካታ ንብረቶቻቸውን ተዘርፈዋል። ለመሆኑ እነዚህ ሌቦች የሚጠቀሙበት አፍዝዞ አደንዝዞ ለዘረፈ የሚያጋልጥና ለሰዓታትም ህሊናን የሚያስተው ያ አደንዛዥና ሰላቢ ሰንታሊየን የተባለው እጽ ምንድን ነው? ይህ ሰንታሊየን የተባለው እጽ በትክክለኛው መንገድ ተመርቶ ለሕክምና ዘርፍ የራሱን አስተዋጽኦ የሚያበረክት አርቴፊሻል ፔድ ሲሆን እንደ ካንሰር ላሉ ከባድ ለሆኑ ህመሞች የህመማቸውን ክብደት ለመቀነስ ለማከምም የተፈቀደ ነበረ። በተለያዩ ሀገራት ህጋዊ ባልሆነ መንገድ ተመርቶ ከሌሎች እጾች ጋር በመደበላለቅ በስፋት ያለ አግባብ ጥቅም ላይ ሲውል በተደጋጋሚ ማስጠንቀቂያ የተሰጠበት ጉዳይ ነበረ። ሰንታሊየን የህክምና ባለሙያዎች እንደሚናገሩት በህክምናው ረገድ ለማደንዘዣነት፣ ህክምናውን ለማቅለል የሚታዘዝ ሲሆን በባለሙያዎች ተደግፎ ሂደቱ የሚሰጥ ነው። ፊታችሁ ላይ አቧራ አለ ብሎ ያለ ፍቃዳችሁ በፍጥነት የሚጠርግላችሁ ሰው ቢኖር ሳታውቁት እጁን ለሰላምታ የሚዘረጋ ወይም ልብሳችሁ ላይ የሆነ ነገር እንዳለ በማስመሰል ሊጠራርግ እየሞከረ አንዳች ነገር የሚቀባን ሰው ማወቅ ደግ ነውና ከዚህ በኋላ መጠንቀቁ አይከፋም። ምክንያቱም ይህን መድኃኒት በሕግ ወጥ መንገድ በማምረት ሰዎችን በማስነካት ሰዎች እንዲፈዙና ራሳቸውን እንዲስቱ በማድረግ የተለያዩ እኩይ የዘረፋና ሌሎችንም ወንጀሎች እየተሰሩበት ያሉ በመሆኑ ነው። ለመሆኑ እንበልና ይህ ክፉ አጋጣሚ እንደገጠመን ተጠራጥረን ወይም ሰዎች ከጨበጡም በኋላ እጃችን ላይ ዱቄት መሳይ ነገር ካየን ልብሳችን ላይ ዱቄት መሳይ ነገር ካየን ምን እናድርግ? እጅን በፍጥነት በሳሙናና በውሃ መታጠብ፣ ለዱቄቱ ተጋላጭ የሆነ ልብስም ካለ በፍጥነት በማውለቅ ማጠብ፣ ዓይንን አፍንጫንና አፍን መንካት ነገሩን ይበልጥ ስለሚያወሳስበው ፈጽሞ መቆጠብ። ይህ ክፉ የሆነ አደንዛጭ እፅ በአንድ አጋጣሚ የለከፈው ሰው የሚያሳያቸው ምልክቶች እኚህ ናቸው። የዓይን እይታ መጥበብ፣ የአተነፋፈስ ችግር፣ ድካም ድካም ማለትና የድካም ስሜት መሰማት ወይም ያገኘው ቦታ በፍጥነት ለመቀመጥ መቻኮል፣ እንዲሁም በመጨረሻ ራስን መሳት ወይም መውደቅ ወይም አንዳች ነገር ይዞ መቆየት፣ አንዳች ነገር ይዞ በሐሳብ ጭልጥ ማለት። እነዚህን አንዳች ነገሮች በላዩ ላይ የተመለከተ ማንኛውም ሰው በፍጥነት ወደ ሕክምና ተቋም መሄድ አሊያም በአካባቢው ወዳሉ የጸጥታ ኃይሎች ጋር መሄድ ሁኔታውን ማስረዳት፣ ራሳችንን በሳትንበት አጋጣሚ ምናልባት ከዘረፋው ሊታደጉን ስለሚችሉ ይህን ነገርኳችሁ። ክብሯን ተመልካቾች ምናልባት ይህ ነገር አጋጥሟችሁ የምታውቁ ወይም የሰማችሁት ነገር ካለ ተሞክሯችሁን ለሌሎች ይጠቅማልና እንደተለመደው ኮመንት ላይ እንድታሰፍሩ ጋበዝኩኝ። እኔ ግን ለዛሬ አበቃው፣ መልካም ጊዜን ተመኘው።